ሰላም ጤና ይስጥልኝ። ውድ የራሄል ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። አይሆፕ እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ በራሄል የዩቱብ ቻናል በተመልካች ጥያቄ፣ ቀይ ወጥ ወይም ድንች በስጋ አሰራር እባክሽ አሳየን ብሎ የሆነ ተመልካቼ ጠይቆኛል። በዛ መሰረት ለምን አላሳያችሁም በቀላሉ በቤታችሁ እንዴት አርግታችሁ ድንች በስጋ መስራት እንደምትችሉ ለእናንተ ሼር አድርጋችኋለሁ። ሁሉም ሰው ያው ሁልጊዜ እንደምለው የራሱ የሆነ የአሰራር ዘይቤ ያለው፣ እኔም ደግሞ በራሴ የአሰራር ዘይቤ ለእናንተ ሼር አድርጋችኋለሁ። እናንተ ቪዲዮን ከመጀመራችሁ በፊት ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የራሄል የዩቱብ ቻናል ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። አመሰግናለሁ እያደረጋችሁ ላላችሁ ሰዎች ደግሞ እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ ለቀጥታ ቪዲዮውን ከመጀመሪያ በፊት ግብአቶቹን ለእናንተ አስተዋውቃቸዋለሁ። ያው ቀይ ወጥ በድንች ከመሰራቱ በፊት ሁልጊዜ የሚያስፈልገን ስጋና ድንች ነው ማለት ነው። ከዛ በኋላ የቀረውን እዚህ ጋር ቆንጆ አድርጌ አዘጋጅቸዋለሁ። እዚህ ጋር የምትፈልጉትን ያህል ቀይ ስጋ ማዘጋጀት ትችላላችሁ። እኔ ቆንጆ ለስላሳ ቀይ ስጋ አዘጋጅቻለሁ። ከዛ በተረፈ ደግሞ እዚህ ጋር እንደምትመለከቱት የሐበሻ ሽንኩርት ቆንጆ ተደርጎ ተከትፎ የተዘጋጀ አለ። ነጭ ሽንኩርትና ጅንጅብል እዚህ ጋር ከጎኑ አስቀምጫለሁ። ከዛ በመቀጠል ደግሞ ቆንጆ የኢትዮጵያ በርበሬ አዘጋጅቻለሁ። ከዛ በመቀጠል በማንኛውም የምግብ ዘይት ነው ቀይ የወጣችንን የምንሰራው። እዚህ ጋር እንደምትመለከቱት ድንች ታጥቦ የተላጠ አዘጋጅቻለሁ። ከዛ በመቀጠል ደግሞ ለየት የሚያደርገው ሁልጊዜ ጊዜ እኔ ቀይ ወጥ በድንች ስሰራ በርበሬውን ትንሽ ለስለስ እንዲያደርግልኝና ልጆች እንዲበሉትም ስለምፈልግ ሁልጊዜ ቲማቲም የተፈጨ እጨምራለሁኝ ማለት ነው። ከዛ በመቀጠል ምድጃና ብረት ድስት አዘጋጅቻለሁ። እንደምትወዱት እርግጠኛ ነኝ። ቪዲዮውን ሙሉን እንድታዩት በአክብሮት እየጋበዝኳችሁ በድጋሚ ላስታውሳችሁ ሰብስክራይብ እያደረጋችሁ እንድትጀምሩት በአክብሮት እጠይቃችኋለሁ። ቀጥታ ስጋዬን ወደ መክተፍ እገባለሁ። አመሰግናለሁ። አብራችሁ ይንቆዩ። ስጋውን መጀመሪያ ሳልከተፍ ስላዘጋጀሁትኝ በትናንሹ በምትፈልጉት ሳይዝ እንከትፋለን። አነሳ አነሳ እርግታችሁ ብትፈልጉ ደግሞ ተለቅ ተለቅ አርግታችሁ ትችላላችሁ። በዚ በራሄል የዩቲዩብ ቻናል ላይ ቀላልና ፈጣን የምግብ አይነቶች ዲዘርቶች አንዳንድ ጊዜ ደግሞ እደጅ ወጥቼ ሴል ለናንተ ይሆናል ብዬ ያሰብኩትን ሼር የማደርግበት የዩቱብ ቻናል ነው። ብዙ ጊዜ ገበያ እየወጣሁኝ የገበያ ሁኔታውን በስዊድን ስቶኮልም ያለውን የገበያ ሁኔታ ለእናንተ የማስቃኝበት የዩቱብ ቻናል ነው። እርግጠኛ ነኝ እንደምትወዱት፣ እንደምትማሩበት እርግጠኛ ነኝ። ስጋውን እንደዚህ በትናንሹ ከከተፍን በኋላ ጎን ደግሞ ምድጃችንን ኦን እናደርጋለን። ከዛ በኋላ ሽንኩርታችንን እያቁላላን ጎን ለጎን ስጋችንን እንከትፋለን። የትም እንዳትሄዱ ሰብስክራይብ እያደረጋችሁ አሁን ምንድን ነው የምናደርገው? እዚህ ጋር ያዘጋጀሁትን የቀይ ሽንኩርት ብረት ድስት ውስጥ እጨምራለሁ። ነጭ ሽንኩርትና ጅንጅብልንም አብሬ ጨምሬዋለሁ ከዛ ይሄንን እየጠበስን እሳታችንን ለስለስ ባለ እሳት ብንጠቀም በጣም ቆንጆ ነው። ሽንኩርቱ ቆንጆ ሆኖ ይቁላላልናል። ከዛ ስጋዬን ወደ መክተፍ እቀጥላለሁኝ። እየተመለከታችሁ ያላችሁት የራሄል የዩቱብ ቻናል ነው እና በራሄል የዩቱብ ቻናል ላይ መታችሁ ምንም የምታጡት ነገር የለም። በድጋሚ አስታውሳችኋለሁ። ብዙ አስተማሪና አዝናኝ ቆይታዎች፣ ብሎጎች ሴሚስተር ስወጣ አንዳንድ ጊዜ ከልጆች ጋር የማደርገውን አክቲቪቴት ወይንም ውሎ አሳያችኋለሁ። አስቃኛችሁበት የማስቃኙበት የዩቱብ ቻናል ነው። በተለይ ልጆች ያላችሁ ሰዎች እርግጠኛ ነኝ ይህንን የዩቱብ ቻናል ብትቀላቀሉ እርግጠኛ ነኝ እንደምትወዱት እና ሰብስክራይብ እያደረጋችሁ ለሌሎች ሰዎች ደግሞ ሼር እያደረጋችሁ እንድታልፉ በአክብሮት ጠይቃችኋለሁ። እስቲ ለዚህ የምግብ አሰራር አንድ ሺ ላይክ ወይ አም እስቲ እያደረጋችሁ ሰፖርት አሳዩኝ ፍቅራችሁን ግለጹልኝ ማለት ነው። እርግጠኛ ነኝ እንደምትወዱት አሁን ስጋውን በእንደዚህ እያልኩኝ ከናንተ ጋር እያወራሁኝ ስጋዬን በደንብ ክትፍ አድርጌ ከጨረስኩ በኋላ ምን አደርጋለው አደርጋለው መሰላችሁ? እጥብ አድርገዋለሁ። ሞቅ ባለ ውሃ ስጋውን ለቅለቅ እናደርገዋለን። ምክንያቱም ከስጋ ቤት ተገዝቶ እንደመጣ ትኩስ ስጋ ነው፣ ግን ለቅለቅ ብናደርገው በጣም ደስ ይላል። ሁል ጊዜ አንድ ቦታ እቃ ገዝተን ስንመጣ በተለይ ምግብ ነክ ከሆነ ሞቅ ባለ ውሃ አጠብ አርግተን ምንሰራቸውም ነገሮች ቢሆኑ ብንጠቀማቸው ከጤና አኳያ ደስ ይላል። ያው ብናበስለውም ማለት ነው። ታያችኋል። በዚህ መንገድ ቆንጆ በሆነ መንገድ ስጋው ተከትፎ አልቋል። እንዳልኳችሁ ለቅለቅ አድርገዋለሁ። እሱን ከማለቅለቅ በፊት ግን እዚህ ጋር መጥቼ ብረት ድስቴን ማየት አለብኝ። ሽንኩርቱን እና ነጭ ሽንኩርቱ ቆንጆ ሆኖ እየተቁላላ ነው ያለው። እዚህ ላይ ያዘጋጀሁትን የምግብ ዘይት እላዩ ላይ እጨምራለሁ። ከዛ መልሼ አማስለዋለሁ። ሽንኩርቱ በደንብ መጠበስ አለበት ቤተሰብ፣ ምክንያቱም ሽንኩርት የተቆላላ ሲሆን ሁል ጊዜ የምንሰራው ምግብ እጅ የሚያስቆረጥም ቆንጆ ይሆናል። አሁንም መልሼ እከድ ነው አለው። ዘይቱን ከጨመርኩ በኋላ እሱም ይቁላላል። እኔም ስጋዬን አጥባለሁ። የተምሳት ሄዱ አብራችሁ ይቆዩ። ከዚህ በመቀጠል እዚህ ጋር ስጋውን አጥቤ ተመልሼ መጥቻለሁ። ብረት ድስቴን እከፍትና እዚህ ጋር ያጠብኩትን ስጋ እጨምረዋለሁ። ቆንጆ ሆኖ ስጋው ከሽንኩርቱ ከነጭ ሽንኩርቱ ጋር አብሮ መጠበስ አለበት፣ በደንብ ተደርጎ ማለት ነው። ውሃውን ስጋ ስንጨምር ውሃ ያመጣል፣ ያው የታወቀ ነው። ስለዚህ ስጋው ትንሽዬ በሰል ስልን በርበሬና ቲማቲማችንን እንጨምራለን። የትም ሳትሄዱ ሙሉን እንድትከታተሉ ባክብሮት ጋብዣችኋለሁ። ይህ የራሄል የዩቱብ ቻናል ነው። ሰብስክራይብ እያደረጋችሁ እንድታልፉ ባክብሮት እጋብዛችኋለሁ። አመሰግናለሁ። አሁን ስጋውን ከጨመርኩ በኋላ ለተወሰነ ደቂቃ ስጋውና ሽንኩርቱ እንዲዋሃድ ጊዜ ሰጠዋለሁ። ቡታ ጋዜንም ኃይል እጨምርበታለሁ። አሁን ከቆይታ በኋላ ተመልሰን ስንመጣ ብረድ ስታችንን እንከፍታለን። ይኸው እንደምታዩት ቆንጆ ሆኖ እንደዚህ ብስል እያለ ነው ስጋው ያለው ከሽንኩርቱ ጋር። አሁን ምንድነው የምናደርገው? በርበሬ እንጨምርበታለን። የምንፈልገውን ያህል በርበሬ ከጨመርም በኋላ ቀስ ብለን እናማስለዋለን። በጣም የሚያምር ሽታው ቆንጆ የሆነ ነጭ ሽንኩርቱና ጅንጅብሉ ቆንጆ የሆነ ሽታ ሰጥቶታል። በጣም በጣም ነው ደስ የሚለው ያው ምግብ። ከመበላቱ በፊት ስታዩት ራሱ ሊያምራችሁ የሚገባ መሆን አለበት ብዬ ነው ማስበው። ስለዚህ ስትሰሩት ሁሉንም ነገር ቀስ ብላችሁ አቁላልታችሁ ጠብሳችሁ ከሰራችሁት እርግጠኛ ነኝ እጅ የሚያስቆረጥም የሚሆን ምግብ ነው ማዘጋጀት የምትችሉት ማለት ነው። ስለዚህ እንደዚህ ካደረግኩኝ በኋላ ቅድም ያዘጋጀሁትን ቲማቲም ላዩ ላይ እጨምራለሁኝ። የተፈጨ ቲማቲምን ማድረግ ትችላላችሁ። ይሄኛው ከሌላችሁ ማለት ነው፣ ቤት ውስጥ አሁን ቲማቲም ጨምሬ ያለው፣ በርበሬ ጨምሬ ያለው፣ ሽንኩርቱና ስጋው በደንብ አርግቶ አብሮ ተጠብሷል። ስለዚህ ይሄ በደንብ አርግቶ የጨመርኩት በርበሬና ቲማቲሙ እስኪዋሃድልኝ ድረስ ዘግቼ ከድኜ እተወዋለሁ። ከዛ በኋላ መከለሻ ክመ ማደርጋለሁ ድንቼ እንጨምራለሁ የተምሳት ሄዱ ሙሉውን ቪዲዮ እንድትከታተሉት በአክብሮት እጋብዛችኋለሁ። አመሰግናለሁ። ሰብስክራይብ እያደረጋችሁ ላላችሁ ሰዎች ደግሞ ክበሩልኝ። አመሰግናለሁ። ሰላም ቤተሰብ፣ አሁን ተመልሼ በድጋሚ መጥቻለሁ። ብረት ድስታችንን እንከፍታለን። ው እንደምትመለከቱት ቆንጆ ሆኖ ቅባቱንም ወደ ላይ እየተንተከተከ እየተፋን ያለው እና ማስለዋለን። ምንም አይነት ጨው እስካሁን ድረስ አልጨመርኩኝም። ስለዚህ እላዩ ላይ የተወሰነ ያህል ጨው ሳናበዛ እንነሰንሳለን። ከዛ እናማስላለን። አንደኛ አሁን የመጨረሻ ግባራችን ድንቻችንን እንጨምራለን። ድንቹን መጨረሻ ላይ ነው የምንጨምረው፣ ምክንያቱም ስጋውና ሽንኩርቱ በደንብ መጠበስ ስላለበት ድንች ደግሞ ከጨመርን ቶሎ የመፍረስ እድል ስለሚኖረው ወጣችንን ሊያበላሽብን ስለሚችል መጨረሻ ላይ ድንቻችንን የተወሰነ ደቂቃ ሲቀረው እንጨምራለን ማለት ነው። ከዛ እናማስላለን፣ እናዋህደዋለን እንደምትመለከቱት ቆንጆ ሆኖ እየደረሰ ነው። ድንቹን ጨምር ያለው ስጋው ይታያቸዋል ቅባቱ ቆንጆ ሆኖ በሚያምር መንገድ በስሏል። ስለዚህ ለተወሰነ ደቂቃ ያህል እንዲቁላላ ድንቹም እንዲበስል እሳታችንን አነስ አርግተን እንተወዋለን። ከዛ መከለሻችንን እናደርግና ድንች በስጋችን ደረሰ ማለት ነው። ሙሉውን ቪዲዮ ላይክ ሼር ስብስክራይብ እያደረጋችሁ እንድትከታተሉት ባክብሮ ትጋብዛችኋለሁ አመሰግናለሁ የትም እንዳትሄዱ ሰላም ቤተሰብ አሁን እንደምትመለከቱት ቆንጆ ሆኖ ድንች በስጋው እንደዚህ ደርሰዋል። አሁን የመጨረሻ ምንድን ነው የምናደርገው እዚህ ጋር ያዘጋጀነውን የመከለሻ ቅመም እላዩ ላይ እንጨምራለን ሳናበዛ ከዛ በኋላ እናወጣዋለን ማለት ነው ማብዛት አይጠበቅብንም። ዶሮ ወጣ ስላልሆነ ድንች በስጋ ስለሆነ እየሰራን ያለ ነው። እንደዚህ መከለሻችንን ከጨመረን በኋላ ድንቹ በስሏል። ቅባቱን ተፍቶ ጨርሷል። ተንተክትኳል። በደንብ ቆንጆ ሽታ ነው። ነጭ ሽንኩርቱ ጅንጅብሉ አብሮ ከሽንኩርቱ ጋር ተጠብሶ ስለተሰራ ሚያውጅ መዓዛ ነው ያለው። አሁን ምንድነው የምናደርገው? እንጀራ የኢትዮጵያ እናሞቅና አብረን እንቀምሳለን። እየሰራ ነውን ሲጣሙ ምንድን ነው የሚለውን አብረን እኔ እየቀመስኩኝ ለእናንተ ያው አብረን ስለሰራን ለእናንተ ነግራችኋለሁ። እርግጠኛ ነኝ ሰርታችሁ እንደምትሞክሩት ምንም ጥርጥር የለኝም። እንደምንገናኝ ተስፋ አድርጋለሁ። የምትፈልጉት እንድሰራላችሁ የማሳያችሁ ነገር ካለ ኮመንት ላይ አስቀምጡልኝ። እኔ ደግሞ ለእናንተ ከማስራት ወይንም ከማሳየት ወደኋላ አልልም። አመሰግናለሁ፣ ሰፖርት እያደረጋችሁ ያላችሁ ሰዎች። ለዛሬ በዚህ እሰናበታችኋለሁ። በሌላ ቀን ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እኔ ድንች ወጤ ቀምሳለሁ፣ እናንተ ደግሞ አሁን ቤተሰብ ይኸው እዚህ ጋ የኢትዮጵያ እንጀራ አሙቄ መጥቻለሁ። እዚህ ጋ ደግሞ እንደምትመለከቱት ቀይ ወጡ በድንች አዘጋጅቻለሁ። ስለዚህ ቀስ ብዬ እንጀራዬ ላይ አወጣለሁ። እስማ እንብላ ልነግራችሁ አልችልም። አዛው ጣዕሙ የመከለሻው በቃ ድንች ሳይሆን ዶሮ ወጥ የምትበሉ ነው የሚመስለው። በጣም ነው የሚጣፍጠው። ሌላ ምንም አልለም። ሰርታችሁ ሞክሩት ብዬ ነው አድቫይስ የማደርጋችሁ። አመሰግናለሁ ስላያችሁኝ። እኔ መብላቴ እንቀጥላለሁ፣ እናንተን ደግሞ በዚህ እሰናበታችኋለሁ። አመሰግናለሁ ስላያችሁኝ ስለምታበረታቱኝ፣ ቴንኪዩ። ክበሩ ልኝ እላለሁ። ሰብስክራይብ እያደረጋችሁ በሚቀጥለው ሳምንት እንገናኛለን። ለዛሬ መልካም ቀን ባይ